ውዶች ሰላም ሰላም፣ እንዴት ናችሁ? የኔ የሳቅ ምንጭ የሆነች ልጅ አይቻት በቃ ደስ ስላለኝ ቆርጬ አመጣሁ፣ ከቲክቶክ ማለት ነው። እንት ደስ አለኝ፣ እግዚአብሔር የስለ ሳቀች ብቻ ማለት ነው። የኔ ቆንጅዬ፣ የኔ ውድ፣ እንጃ በጣም ደስ ስላለኝ ቆርጬ፣ እኔ ደስ ካለኝ እናንተም ለምን ደስ አትሉም? ሳቆን አይታችሁ ብዬ ቪዲዮ አለኝ፣ ቪዲዮ ለማስገባት አልፈልግምና ደስ ስላለኝ እየመጣው ማለት ነውና እና እንትን ሰርታለች ቅንድም ማለት ነው። እና ቅንድም ነው ወደ የሚባለው ያ ይህን ሰርታ በጣም አምሮባታል። በነገራችን ላይ እሷ እንትን ስለሆነች ቀይ ስለሆነች በጣም አምሮባታል። የኔ ቆንጆ ፋባይልኛው ጠላትሽ ቅጥል እድር ድብን ይበል እንጂ አንቺ ደግሞ ወደፊት ፋ እያልሽ፣ ዛና እያልሽ፣ ቀብረር እያልሽ የኔ ቀብረራ የሚዳ መሪ በቃ ፋብለሽ ኑርልኝ የተባት ጭንቀት ግን ይሄ የዛሬ ቪዲዮ አይደለም። ዛሬ ነው አየሁት ብቻ። እኔ አሁን ቪዲዮ ግን የዛሬ አይደለም የመሰለኝ። አይደለም የዛሬ ቪዲዮ ግን የለበሰችው ቲሸርት የትላንትና ቲሸርት የመሰለኛል። ብቻ ጸጉሯ ደግሞ ትላንትና እንደዛ አይደለም። ስላየሁት ብቻ ደስ ስላለኝ ብቻ ይዤ ማጣው ማለት ነውና፣ ቤተሰቦቼ እና የኔ ቆንጅዬ እና እሷ ስትሳቅ እኔ እንዴት እንዴት ደስ የሚለኝ ብታዩ ማለት ነው። የምር ነው የምላችሁ፣ ሀይሚየ ስትስቅ ደስ ይለኛል። ሶ ስለዚህ በቃ ይዥ የመጣው ማለት ነው። እንደዛ ነገር ፋባይና ጠላቶሽ ይርሪ ድብን ብሎ ገደል ይገባል። አንቺ ደግሞ ፋያልሽ፣ ዘናያልሽ፣ ቀብራርያልሽ ራስሽን ጠብቂ። እግዚአብሔር ባለሽበት ቦታ ይጠብቅሽ። በሰላም ኖርልኝ። ሰላምሽ እኛ ሰላም ሲት አንቺ ሰላም ሲትሆኝ እኛም ሰላም ነን። ቤተሰቦች፣ በነገራችን ላይ ሲያውራ ድምጽ፣ የሆነ ድምጽ እየገባ ነው ያለውት ልጅ ጋር ነው ያለሁት ማለት ነው። እና ልጅ ስላችሁ ልጅ የለኝ የምን የመጣም ልጅ ነው። እና እንደ ዘላቸው ልባላችሁ በት ቦታ ሰላማችሁ ብዛ። ሼር ማለት ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆኖልኝ እላችኋለሁ። ቪዲዮ ከወደዳችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆኖልኝ እላችኋለሁ። ማንንም አትስሚ የኔ ጀግና፣ ማንንም አትስሚ ሂጅበት የትም ማለት ነው። በቅፋ እያልሽ ዘና እያልሽ ማለት ነው። አዎ ህይወት ሲጀመር ሁለት ነገር ነው የምትይዘው፣ ክፉ ማለት ደግም ማለት ማንንም እንዳትሰሚ ማንም ጠንፌ ማንም እንዳትሰሚ ጠንፌ። ያለች ነኝ ቃልዬ ሁሌ ካፌ አይወጣምና ሼል እና እንደዛ አይልሻለሁ። ባለሽበት ቦታ ሰላምሽ ይብዛ የኔ ቆንጂዬ። በጣም ነው ወድሽ፣ በጣም ነው ማከብርሽ። ሀይሚዬ ፋባይ በቃ ሂጅበት። አዎ ማንም እንዳትሰሚ በቃ። አለም ዘጠኛ አስረኛ ሞት ነው ይባላል። ባይ ባይ፣ ቤተሰቦች ደህና ዋሉ። እወዳችኋለሁ። ሰው እስኪ ላይ ያደረጋችሁ ቤተሰብ ሆነው ሁሉ ልኝላችኋለሁ።